እስኪ እስኪ የማይጠፋ ርስት በሉ፣ ኢየሱስ ክርስቶስ ያድናል። ስለማይጠፋ ርስት ጥቂት አውራና ከዛም በኋላ ጌታን ከፍ እናደርጋለን። ጴጥሮስ ይህንን መልእክት ሲጽፍልን፣ እንግዲህ ስለ ሐዋርያው ጴጥሮስ ሁላችሁ እንደምታውቁት ሰውየው ከትንሳኤ በፊትና ከትንሳኤ በኋላ የሚባል ሕይወቱ የተለያየ መልክ ያለው በፊት የነበረው ጴጥሮስ እውነትንም የመሰለውን ነገር ለመናገር የሚፈጥን ለጌታም ቅርብ የሆነ ግን ደግሞ ለገባው እውነት መኖሪያ ያቃተው የገባው እውነት በሱ ውስጥ በኃይል መኖር እንዳይ ለገባው እውነት ፊቱን ሰጥቶ ለሞት እንኳን የተዘጋጀ ሆኖ እንዳይኖር አቅም የሌለው። ያ ማለት ምንድን ነው? ኢየሱስ የዘላለም ህይወት እንደሆነ ይገባዋል። እንዴት ብላችሁ ብትሉ ሁሉም መሄድ ትወዳላችሁ? ብሎ ባለ ጊዜ ሐዋርያቱን እንደዚህ አለ። አንተ የዘላለም የህይወት ቃል አለ ኢየሱስ ክርስቶስ ያድጋል። ከአንተ ወዴት ይኬዳል? አንተ የሰው አይደለም፣ የወን አይደለም፣ የዓመት አይደለም፣ የዘላለም ነህ። እስኪ ቀኛችሁን ከፍ ፈርጉና ኢየሱስ የዘላለም ነው ብለው ሰውየው፣ ህይወት ገብቶታል፣ ይገባውና ይናገራል። ግን ያንን ህይወት እንዳይኖር ደግሞ አቅምን አያችሁ የሆነ ጊዜ ሰገባ ከሰገባው ላይ ሰይፍ ያወጣል፣ ጆሮ ይቆርጣል፣ ይረብሻል። ሰው ይሄን ብቻ ኢየሱስ በተያዘበት ጊዜ ታውቀዋለህ ተብሎ ሲጠየቅ ኢየሱስ ያወራው ቃል ስፍራ ይዘ ሶስት ጊዜ ካደር። ይሄን የምትሉትን ሰውዬ አላቅላችሁም። ግን የሚገርመው አቅምን ያጣው ሰውዬው ዞር ብሎ አለቀሰ ይላል። አቅም ያልነበረው ሰው ከትንሳኤው በኋላ ግን ኢየሱስ ተነስቶ እንደዚህ ብሏል። ትወዳኛለህ ብሎ ሲለው እኔ ሳይሆን አሁን የመልሰው አንተ ነህ። ኢየሱስ ያድ አሜን፣ እኔ አልመልስልህም። ትወዳኛለህ ጴጥሮ ሲለው እኔ አልመልስልህም። እንደምወደ አንተ ራስህ ታውቃለህ። መልሳን ከትንሣኤ በብል ለመልስ በጣም ፈጣን። ዛሬ ክርስትና ለመኖር አቀም ያጣችሁ ሰዎች ጸጋ ይጨመራቸው አሜን አሜን። ለምሳሌ

በነገራችን ላይ ምድር ላይ የመጨረሻው መልክ የሚታየው የክርስቶስ አንተ ላይ ነው፣ ሲኔ ላይ ነው በል። ስለዚህ ጥንቃቄ አርጉ፣ የምትቀቡትን ጥንቃቄ አርጉ፣ የምትለብሱትን ጥንቃቄ አርጉ፣ የምትኖሩትን ህይወት ጥንቃቄ አርጉ። ኢየሱስ ያድናል። ይሄ የምትለብሱትን ጨቅ እያልጓል ህይወታችሁ ማቶካ ባራሊ የሆነ የክርስቶስ ህይወት ላይ ነቀፋ እንዳያመጣ እግዚአብሔር በጸጋው ይርዳናል። ትወዳኛለህ ወይ ብሎ ሲለው አንተ ታቃና ያለ ሰው ሶስት ጊዜ እንዲህ ካለ በኋላ፣ እንግዲህ አንተ ጥሎ የካደን ሰው እኮ ነው። ግልገሎቼን ጠብቅ አደራ አይሰጠውም። በጎቼን አሰማራ፣ ጠቦቶችን ደግሞ ጠብቅ ብሎ ለካደ ሰው አደራ ሰጠው። ከዛ ጊዜ ጀምሮ ሰውየው ሐዋርያ ስራ ምዕራፍ ሁለት ላይ መንፈስ ቅዱስ ከወረደበት ቀን ጀምሮ የሚገርመው ደግሞ መንፈስ ቅዱስ ራሱ ከወረደባቸው በኋላ ከሐዋርያት መካከል።

እኔ ጌታ ይመረጠኝ ኢየሱስ ያድራበበሱ ለመሪነት አልመረጥም። የእኔ ጌታ እ ያለው ኢየሱስ ያ። ስለዚህ መንፈስ ቅዱስ እንኳን ይዞት ወጥቶ ባንዴ ሦስት ሺህ ሰው አምስት ሺህ ሰው እየማረከ የመጣ ሞት ፊት ለሚቆሙ ኢየሱስን ማውራት የጀመረ ሰው ከትንሣኤው በኋላ ህይወቱ ተቀይሮለት በመንፈስ ቅዱስ አሜን። ጴጥሮስ በጣም ነው የሚገርመው። በፊት የነበረው ነው ያለው የተለየ ሰው ይሄ ጴጥሮስ። ክርስቶስን ሲሞት እንኳን እንደዚህ ብሎ የሞተ ሰው ነው። እኔ እነሱ መሰቀል አይገባኝ ብሎ ጊዜ ነበር። አሁን ግን ሲሞት ራሱ እንደሱ እንደዚህ አሜን ቅዱሳ ይሄ መጣፍ ደራሽ ለሚሆናቸው ቅዱሳ፣ ዛሬ ለእኛ ይሄን መጣፍ ሲጽፍ ኢየሱስ ክርስቶስ ከሞት በመነሳቱ ራፓራያ ስም ተነሳ ተነሳ ተነሳ ምናምን ብለን አይደለም። ይህ የኢየሱስ መነሳት እነዛ የሆነ ጀግንነት አው የጌታ ምናምን ብለህ ጀግና ነው ብለህ የምታልፈው ጉዳይ አይደለም። የሰሞኑ ጉዳይ አይደለም። ኢየሱስ ክርስቶስ ከሞት በመነሳቱ የሆነ ነገር አለ። ዝም ብሎ አይደለም ትንሳኤ የሆነልን። ዝም ብሎ አይደለም ኢየሱስ የተነሳው። ዝም ብሎ አይደለም ከሞት በመነሳቱ የሆነልን ነገር አለ። አያችሁ፣ የሰው ልጅ በመጀመሪያ በኤደን ገነት ላይ እግዚአብሔር ካስቀመጠው በኋላ በኃጢአት ምክንያት ተባረረ ይላል። እንዳይገባም ክሩቡ ሰይፍ ይዞ ቆመ፣ አለቀ፣ ተዘጋ። ስለዚህ የሰው ልጅ ከእግዚአብሔር መንፈስ ተለይቶ፣ ከመንፈሱ ተለይቶ፣ ከእግዚአብሔር ተለይቶ ተንበዛ የሆነ ምድር ላይ ኖረ። ስለዚህ እግዚአብሔር ደግሞ ወደዛ ወደ ተባረረበት መንግስት ያገባው ዘንድ ከአላከ ነብይ፣ ላከ ያላከ ይሄ ላከ። ሁሉም ሊያስተጓጉል ነው። መጨረሻ ላይ እሄዳለው አለኝ። የሆነ የተነጠቀ ርስት ነበር። ተመለሰ ያ መጣና እንደዚያ ኢየሱስ ከሞት በመነሳቷ በዓል ብቻ የሆነ ግርግር ነን እና ሲባል የመጀመሪያው ኢየሱስ ክርስቶስ ከሞት በመነሳቱ ለሕያው ተስፋ ተስፋ አለ። ተስፋ ብቻ ቢሆን ተስፋ ብዙ አከብሽ አሜሪካ ወስድሽ አለው ብሎ ሳይወስድሽ ሰማይ ሊወስድሽ ይችላል። ለምን መሰለህ? ሰማይ ይበልጣል። እግዚአብሔር ሁሉ ጊዜ ለኛ የሚያስበው የሚበልጠው። አሜን አደገበል ሊበልጠው ነው። የማይቋረጥ በሆነ ምክንያት መንገድ ላይ የማይቀር የሚቀጥል ተስፋ የታመረ ተስፋ የሆነ ነገር ጣልቃ ገብቶ ያበላሻል የማንለው ተስፋ ያው ተስፋ አለ ይበሉ። ትንሣኤው የሚነግረን ኢየሱስ ተነሷል ብለን ስንል አንድ ነገር ለእኛ ያወራናል። ያው ተስፋ አለ ያው ተስፋ አለ ይበሉ። ስለዚህ ንገራችሁ ተስፋ እንደሌለው አትመላለሱ። ገባችሁ ያለው ዛሬ አናግራችኋል። ያው ተስፋ ራታካባቻን ያኖስ እያው ተስፋ አለይ ባ ለሌለበት ርስት። በነገራችን ላይ የእናንተ በሆነ የሚታወቀው እና ካርታው ላይ የናንተ የመሆኑ ማረጋገጫ ሲኖረው የእኔ ነው ማለት የምትችለው የሰው መኪና ይዘህ እዚህ አልፎ ማለት ብትገባ ያንተ ለመሆኑ ማስረጃ አይደለም ነዳ ማለት ያንተ መሆኑ ያንተ ለመሆኑ የሚያስረዳው ሊብሬ ነው ርስት አላችሁ ካለ እያንዳንዳችሁ የራሳችሁ የሆነ በስማችሁ የተዘጋጀ ለእናንተ የተዘጋጀ ርስት አላችሁ እና በትንሳኤው ምንድን ነው የሆነ ቱ ሲባል የርስ ወራሾች የርስ ወራሽ ነው ይበሉ ኦራዳ ካሻ ኤውላት ሙዋመራቹ ነገር እኮ በጣም ሸክም የሚያደርገን ጉዳይ ከመብል ያለፈ ከመጠጥ ያለፈ ትንሳኤው ሲመጣ ትዝም ይላል። ያው ተስፋ እንትፍ የሌለበት ርስት መነጠቅ የሌለበት አይ እንደ ምድሩ ያልሆነ ጉልበታምና አፈቀላጤ ገንዘብ ያለው የሆነ ነገር አድርጎ ማይነቅ ለሰላለም የታተመ አሜን፣ አሜን። ጌታ እንደዚህ አለ፣ እኔ ሄዳለሁ። ምን ነው ጌታ ያለስተን? እኔ ሄዳለሁ፣ አንድ ነገር አድርጋ ስፍራ አዘጋጅለት፣ ስፍራ ቀኝን ከፍታ ገና ስፍራ ተዘጋጅቶልኛል፣ ርስት ተዘጋጅቶልኛል። ትንሣኤው የሚያወራ ይሄን ነው በለየስ ሀገር አለች። አሜን። እንሄዳለን ሰማይ እርስቱ ጭቃ ቤት ጎንቦለኬት ምናምን እኳ አለ። የሰው አይን ያላየ የሰው ጆሮ ከቶ ያልሰማ እግዚአብሔር ለሚወዳቸው ያዘጋጁ ከተማ አሜን። በጣም የሚገርመው ይወጣቸው ርስቱ ራሱ የሚያምረው ሊዘጋጅላችሁ እንደዚያ ነው፣ እኔ ባለሁበት ትሆኑ ዘንድ አሜን። አካታዳ ባሻሃሪ

እኔ ባለሁበት እዛ እናንተ ትሆኑ ዘንድ አሜን። እዛ በሀብት ብዛት አትገባ፣ በገንዘብ ብዛት አትገባ፣ በእውቀት ብዛት አትገባ፣ በስራ አትገባ። የምትገባው ኢየሱስን በማመን ነው። እኛ ትንሣኤን ስናስብ ከእሱ ጋር አብረን ምንወርሳት አብርን ወክም የምናደርግበት መገፋፋት የሌለበት፣ ጥላቻ የሌለበት፣ ረሀብ፣ ክፋት የሌለበት፣ አመፅ የሌለበት፣ ብርድ የሌለበት፣ ፀሐይ የሌለበት፣ ዝናብ የሌለበት፣ በጉብረሃኗ የሆነ ቀንና ማታ የሌለበት ሁልጊዜ ጋር